ሳልሸርት ነዋ የተቀመጥኩ ተዘጋቀው ያንዴ ሸር ላድርገኝ አቋረጥኩታ። ይህ ህፃን ልጂ ቀሚስ ለማመድ ጀምሬ

ያሳያችኋለሁ ቀሚሷ በምን ልክ እንደተጀመረች ማለት ነው። አንዴ ይማ ሌላ ጅላ ወጣ ሰማዬ የዱባይ በር ይዞ መምጣት ይቻላል ወይስ እዚህ ሆኖ መላክላል? እኔ በሁለቱም ተጠቅም ያለው ይዤ ነበረ እና ታማኝ ሰው ካገኘሽ እዛ የሚያስቀምጥልሽ ቤተሰብ እዛ ተቀምጦልሽ ከዛ ቤት ወይ ደግሞ ልትመጭ ስት ማርገሽ ሽን ትምር የተሻለ ነው። እኔ በሶስት ወር ነው በሁለት ወር ልዩነት ያመጣሁትን በሶስት ወር ልዩነት በዛው ልመጣ ስርባት መዘብበት መዛሪ አስመንዝር። ግን አየሩ ጥሩ ላይ ስላልነበረ እየተያዙሽ ነበር ብሎ ምናልባት የመስተካከል እንትን ስላለው ይዘሽ ብትመጭም ረዥም ጊዜ ማቆየት አትችይም። ምክንያቱም የውጭ ሀገር ብሎች ተቶሎ ነው የሚቀያየሩት፣ ባዳዲሱ ማለት ነው ይቀይሩታል ብሩም፣ ብሩ ሲቀይር ኤክስፓየርድ አደርጋለ። ለኔ ሳውዲ ብር አለኝ 50 ምናምን ብርና ኤክስፐርድ የሆነ ብር ስላለኝ ብዙ መቆየት ስላልፈለኩ በሁለት ወር ነው በሶስት ወር ልዩነት አስመዝግበዋለሁ ማለት ነው። እና ይዘሽ መምጣት ትችያለሽ። ብታመጪው አይረክስም ባለው ዋጋ ነው እንትን ምሎች ቢቀንስብሽ አንተ ልዩነት ነው። አዛም ሆነሽ ብታዝመነዝሪው አላህ ላንቺ ያለውን አገኘሽ ነው ግን እዚህ ይዤው ልምጣ ብቼ ረዥም ጊዜ ማቆየት የማንችልበት ምክንያት የዛ ሀገር አንዱ ብር እንኳን ቢቀየር ለምሳሌ መቶ ብር ቢቀይሩት፣ የአምሳ ብር ቢቀይሩት አምሳ አምሳ ብር ቢኖሮች ከሰረ ማለት ነው። አንድ ሺ ብር ቢሆን አምስት ሺ ብር ቢሆን ከተቀየረ አሮጌ ብር ተብሎ እንደዚ አይኖርሽም ማለት ነው። ይሄ ነው ችግሩ ያየሁት ከምንዛሬ እንጂ ይዘው ይጠቅም ነበር፣ ረዥም ጊዜ ማስቀመጥ ብቻ

አጥማ ዬ ትቼ ያለሽ ግን አዲሱ ኖት ሙሉ አዲሱ ኖት ላታገኝ ትቼ ያለሽ። ለምሳሌ አዲስ ኖት የተቀየረው አንድ ሺ ወይ አምስት መቶ እንደዛ ሊሆን ይችላል። ከዛ መቶ መቶ ይኖርሻል። አምሳ ምሳ ይኖርሻል። አዲስ ኖት አርጉልኝ ማለት ሁሉንም አያረጉልሽም በአንዴ ሁሉንም ስለማይቀይሩ ማለት ነው። የውጭ የውጭ ሀገር እንትኖች እና ከነዛ መካከል አንዱ ከተቀየራቸው በቆየሽበት ጊዜ ከስርሽ ማለት ነው። አለቀ፣ ግን ይዘሽ ነይ። ብዙ አትቆይ፣ ቢያንስ ሁለት ወር ሶስት ወር ከዛ በላይ ቆይ፣ ታስመነዝረዋለሽ ይዘሽ ሆነ ችግር የለውም። ልክ እንደ እኔ ማለት ነው። ሻፍ ለዛ ቀን ያብቃል። አንድ ወር። የት ነው የተማረችው? ድብርታ ድብርታሜ ቅርታ ገር ስምሽ በጣም እንትን ይላል ስድብ እንደራስ ያጣሽ። የት ነው የተማረችው? አንድ ወር። እኔ ከአንድ ወር በላይ ሆኖ ያለ ለምንም ሳይደርስ ያቆዩት ምክንያቱም መሄዳቸውም ከዛ በላይ ትታገሳለች። የት ነው የተማረችው? አንድ ወር እስኪ ንገሪኝ። አዎ እኮ እሉዬ እኔም እንደዛ ነው የምለው። የውጭ ሀገር ብሮች በየጊዜው ነው የሚቀያየሩት። ጊዜ እንትን እንኳን የላቸውም። ቶቶሎ በፍጥነት ነው የሚቀይሯቸው። ይቅርታ ግን ለእንትኑ ድምፅ እና ለዛም ያሰጋ ያለ ምለው ከዛ አንጻር ነው። እንደ የዶላርን አላውቅም፣ ግን ከመጣሽ ወይ ደግሞ በዶላር ቀይረሽ ይዘሽ ሆነሽ ይቀየራል አይቀየርም፣ እርግጠኛ አይደለሁም እኔ የሞከርኩትን ነው ያወራሁት። ግን በዶላር የሚቀይርልሽ ካገኘሽ በዶላር ቀይረሽ ይዘሽ ሆነሽ ያው ለዛ ፍራቻ በሁለት ወሬ ነው ምናምን አስቀይራለሁ። ግን እዛ ስመጣ በላኩበት ዋጋ ነበረ። ምክንያቱም በጊዜው እየያዙ ስለነበረ ቆሞ ነበረ ሐዋላ ይንቀሳቀስም ነበር። እና እንዳታሲዙ። ይን ደሞ ልጄ ባንክ ቤት ውስጥ ነው የለካ ረሰችው ሚኮቻ ዩቱብ ዋሌክ ሰላም ወረመቱላ ወበረካቱ፣ እንዴት ነሽ? ከዛ መሸከም ትርፉ ምንድን ነው? ትርፉ ሸክምሽ ነው። ከዛ የሚመጣ ማንኛውም አዲስ ጨርቅ። ስለዚህ ትርፉ ቀረጽሽና ሸክም ነው። እዚህም አተሽ ብትገዥ ነው ዋጋውም ልዩነት የለውም። እንዳውም ይሄ ሊረክስ ይችላል። ከዛ ማለት ነው እዛ የምትገዥበትን ብታባዥው ስንት ይሆናል? እስኪ አባስተች ተመልሰች ነይና ንገሪኝ። እስኪ አንድ ሺህ ቲ ኖርማል ነው ወይስ በአሁኑ ነው? ከነጠረኸው ብትገዥ ስንት ይፈጅብሻል? እዛ እዚህ ጋ ኖርማል ብጃማ አራት ከአምሳ ነው፣ ከማሰርፊያዎች ማለት ነው። ወደ ከተማ ሊጨምር ይችላል። አላቀርም እኔ ወጣ ያለ ቦታ ላይ ስለሆንኩኝ አራት ከአምሳ ነው የገበያ ላይም አረከምሳ ነው ሱቆች ላይ ነው ሊጀምር ይችላል ማለት ጠርሃ ደግሞ አዲስ በመጡት ፋሽን ምናምን በሚባል ከሆነ 2300 ብር 2500 ብር ታገኛለች። እስከ 3000 ብርም ይሄዳሉ እንደ የሱቅ ዋጋቸው ይለያል ዝቅተኛ ዋጋ እስከ 2600 ብር ታገኛለች ፋሽን ማለት ነው አዳምሪያቸው አንድ ላይ አዳዲስ ደግሞ ፋሽን የመጡ ቢጃማቸው ይባላል ማለት ነው። ከነ ጠርሃቸው አዲስ የሚመጡ ጠርሀ ለብቻ እንትን ነው ብቻ ሳይሆን በነዛ ደግሞ ሦስት ሺህ አምስት መቶ ብር ነው ኢትዮጵያ ላይ። ስለዚህ አንቺ መንዝረሽ፣ ግን የዋጋ ልዩነት እንኳን ቢኖረው ትንሽ ከሆነ ሸክሙን ነው ማሰብ ያለብሽ፣ እንግዲህ ታሽን በዛ ላይ ቀረጽም ሊኖረው ይችላል። የእኛም ሰው ደግሞ የዛ ልብስ ብዙ ስለማይፈልገው ከዚህ ገዝቶ ሻቶ መገላገል ነው ብዬ አስባለሁ እንደኔ

ማምረት ትልሻለሁ አለን ቴሌግራም ቁጥሪን ያዥና፣ ልንገርሽ እንደውም ቪዲዮ ላይ ቅድም የለቀኩት ቪዲዮም ላይ አለ። የዋትሳፕ ኢሞ እና ቴሌግራም ቁጥሪን አሁንም ልንገርሽ። በቃ ላይ ያዥ ኢል ወይ ያየሰማሽን ከሆነ አንቺ ጻፊላት። እኔ ስጽፍ እዚህ ላይፍ ላይ አይሄድም አልገባም ብሎ እንዲስላለኝ ማለት ነው። ቁጥሬን ታውቂዋለሽ ወይስ ንገርሽ ልንገርሽ 0971 ብለሽ የቴሌግራምና የኢሞ ቁጥሬ ማለት ነው። 0971 እሺ፣ ሉ ይሰራለው ቪዲዮ ስለሱ ችግር የለውም። ከዚህ በፊት ላይቭ ላይ ገብቼ ተናግሬ ነበረ ጠይቀውን፣ ግን ድጋሚ ሰራለው ችግር የለውም። ስለዛሬ ዛሬ የሚሆን ዘመዴ ጠይቀኝ ስለነበረ እሰራለሁ። እንደ ጠቅላላ መረጃ ዜሮ ዜሮ ዘጠኝ ሰባት አንድ አምስት አምስት አንድ አምስት አንድ አራት አራት ሰባት አንድ በዛ እዩ አይ ቁጥሬት ላይ እንጽፋልሽ አለች ደሚ ላይ ደሚ ቁጥሮ በቴሌግራም ሀይ በይኝ። ያንቺንም ከጻፍሽልኝ ስክሪንሽት አድርጌ ይዘዋለሁ። አብሽሪ፣ ቴሌግራም እንትን አለኝ፣ ያስመርጥሻለሁ በከለር ምትፈልጊውን። እኔም ደግሞ እንዳበረታታሽኛል ከልቆታሩ ደስ ይለኛል። እሺ